ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ ለየት ያለ ቪዲዮ ይዘንላችሁ መተናል። እንደተለመደው የምንዛሬ መረጃ ሳይሆን የዕለቱን የወርቅ ዋጋ ይዘንላችሁ ተመልሰን መተናል። ታዲያ ወደ ወርቅ መረጃዎቻችን ከማለፋችን በፊት ሰላሳ ሺህ ሰብስክራይበር መግባታችንን አስመልክቶ ታላቅ ምስጋና ለማቅረብ እንወዳለን። ውድና የተከበራችሁን ቤተሰቦቻችን ሰላሳ ሺህ ቤተሰብ መድረሳችንን ተከትሎ ሁላችሁንም ከልብ የመነጭ ምስጋናችንን ያቀረብን ከመጀመሪያው ጊዜ ጀምሮ በርታ ቀጥልበት፣ እናመሰግናለን እያላችሁ በኮሜንት ሴክሽን ላይ ምታበረታቱኝ ቤተሰቦች ከልብ የመነጭ ምስጋናዬን ማቅረብ ወዳለሁ። ታዲያ ይህንንም አስመልክቶ ከዚህ በኋላ የወርቅ የምንዛሬ ዋጋን በተከታታይ ለመልቀቅ አስበናል። በዚህ ላይ ያላችሁን አስተባብ አስተያየት ኮሜንት ላይ በማስቀመጥ መሻሻል ያለባቸው ነገሮች፣ በዚህ ቻናል ላይ መጨመር ያለባቸው ነገሮች፣ መቀነስ ያለባቸው ነገሮች አስቀምጡልን። በተቻለን መጠን ሀሪፍ ቪዲዮ፣ ሀሪፍ ቤተሰብ፣ ሀሪፍ ቤት ለመሆን እንሞክራለን። አሁን ወደ ዕለቱ የወርቅ ዋጋ እናልፋለን። በዛሬው የወርቅ ዋጋ ይዘናላቸው የመጣነው በኢትዮጵያ ገበያ ላይ እየተሸጠበት የሚገኘውን የአንድ ግራም ወርቅ 18ና 21 ካራት ዋጋ እንዲሁም በተለያዩ የአረብ ሀገራት አልፎም በአሜሪካ እየተሸጠ የሚገኘውን የ21 ካራት የአንድ ግራም ዋጋ ይዘንላችሁ መተናል። አሁን ወደ ዕለቱ የወርቅ ዋጋ በቀጥታ ልለፍ። በዛሬው ዕለት በኢትዮጵያ በአዲስ አበባ 18 ካራት የሀገር ውስጥ ወርቅ 18ሺ 500 ብር እየተሸጠ ይገኛል። ቫትን ሲጨምር ደግሞ 21275 ብር ይሆናል። 1 ግራም 18 ካራት የባህሬን ወርቅ 22ሺ ብር እየተሸጠ ይገኛል። ቫትን ሲጨምር ደግሞ 25300 ብር ይሆናል ማለት ነው። እንዲሁም የባህሬን ወርቅ 21 ካራት 1 ግራም ወርቅ በአዲስ አበባ 24 ሺህ ብር እየተሸጠ ነው። ቫትን ጨምሮ ደግሞ 27600 ብር ይመጣል ማለት ነው። ወደ ተለያዩ ሀገራት የወርቅ ዋጋ ስናልፍ በሳውዲ መዲና 21 ካራት የባህሬን ወርቅ 424 ሪያል እየተሸጠ ይገኛል። በመካ እንዲሁ 21 ካራት የባህሬን ወርቅ 423 ሪያል እየተሸጠ ነው። በዱባይ 21 ካራት የሆነ የባህሬን ወርቅ አራት መቶ አስራ ስምንት ድርሃም እየተሸጠ ይገኛል። በኩዌት 21 ካራት የሆነ የባህሬን ወርቅ ሰላሳ አምስት የኩዌት ዲናር እየተሸጠ እንደሚገኝ ያገኘነው መረጃ ያመለክታል። በጆርዳን 21 ካራት የባህሬን ወርቅ ሰማንያ አራት ዲናር እየተሸጠ ነው። በኳታር 21 ካራት የባህሬን ወርቅ 416 ሪያል በመሸጥ ላይ ይገኛል። በአሜሪካ ደግሞ 21 ካራት የባህሬን ወርቅ 113 ዶላር በመሸጥ ላይ ይገኛል። አሁን የነገርኳችሁ የአንድ ግራም ወር የወርቅ ዋጋም ብቻ ነው። ሌሎችን ምንም ነገር አያካትትም። የዕለቱን የአንድ ግራም የወርቅ ዋጋ ከተለያዩ ሀገራት ኢትዮጵያን ጨምሮ ያዝንላችሁ መረጃ ይህን ይመስላል። በወርቅ ዋጋም ይሁን በምንዛሬ መረጃ በምንለቀው ቪዲዮዎች ላይ ያላችሁን ሀሳብ አስተያየት አስቀምጡልን። ምን ይጨምር ምን ይቀነስ። በድጋሚ ሰብስክራይብ አድርጋችሁን ሰላሳ ሺህ ሰብስክራይበር ወይም ሰላሳ ሺህ ቤተሰብ ስለሆናችሁ ከልብ የመነጨ ምስጋናችን እያቀረብን እስካሁን የቻናላችን ቤተሰብ ወይም ሰብስክራይበር ካልሆናችሁ ታዲያ ሰብስክራይብ የሚለውን በመጫን ቤተሰብ የሆኑ 30,000 ሰብስክራይበር ያለውን ሀበሻ ቢዝ በመቀላቀል ይህም ቤት ይቀላቀሉ እያለን ቪዲዮ ላይክና ሼር እንዳይረሳ፣ በኮሜንት ላይ ያላቸውን ሀሳብ አስተያየቶን እንደተለመደው እንድታስቀምጡልን በአክብሮት እንጠይቃለን። የዛሬው ዕለታዊ የወርቅ ዋጋ ይህን ይመስል ነበር። መልካም ጊዜ፣ መልካም ቀን።